ድብል ጀግናው ዝናንና ማሌትን መትቷቸዋል ማለት ነው። እንግዲህ በስተመጨረሻ ሽጉጡን ይዞ አጠገባቸው ቁሞ ነበረ። እነሱ መኪና አካባቢ ሆነው እየተመለከት ነው። ዝና ተወርሮ ሄዶ እንግዲህ ወድቋል ማለት ነው። ምክንያቱም መድብል ከኋላ በሽጉጥ ነው የመታው። እንግዲህ መድብል ይህንን ያደረገበት ምክንያት የታወቀ ነገር ነው። ብሩክን የት ነው የጣላችሁት? ብሩክን አምጡ ነው፣ ሌላ የለውም። መድብል እኮ ከዝና የሚፈልገው ነገር ቢኖር ምንድነው? ብሩክን የት ነው የጣልከው? አንተና ጓደኛ ካሊሞሲሳና አንተ የት ነው የጣላችሁት? ብሩኬን፣ ወንድሜን የት ነው የጣላችሁት? እኔ መኖር? ብኖር ባልኖር ችግር የለብኝም። ምንም የሚያሳሳና የሚያቋቋ ህይወት የለኝም። ወንድም ብሩክ ኔት ነው የጣላችሁት ለአንድ ልጁ መኖር አለበት እያለ እንግዲህ በጣም ተናዶና ተበሳጭቶ ይህንን የሚፈልገው፣ ሌላ የሚፈልገው ነገር የለም መድብል ማለት ነው። እናም እንግዲህ መድብል ሞገስ መንብሎት ነበረ። ሞገስ አንተ ወደዚህ አትምጣ። ምክንያቱም ሞገስ ምንድን ነው የሚለው፣ እኔ ልምጣና አብረን እንጋፈጥ ነው። ሞገስ እንደዛ ሲል ዝና እዚ ጋ ያው ከማህሌት ጋ እጅና ጓንት ሆኖ ነው ያለው እና ስለዚህ ዝናን እኔ መያዝ አለብኝ። ዝናን እኔ ይዘዋለሁኝ። አንተ አትጨነቅ አትረበሽ፣ እኔ እንዴት እንደማረገው እኔ አውቃለሁ እያለ እያለ ይገኛል ማለት ነው። መድብል እንግዲህ መድብል ይህንን ያደረገበት ምክንያት ማህሌት በጣም በጣም ነው በቃ በጣም ነው የምታናደደው። እውነት ለመናገር ገንዘብ እንግዲህ፣ አስቡት እዚ ጋ በጣም የሚያሳዝነውና የሚያስገርመው ነገር መድብል ከእስር ቤት ነው የወጣው። መድብል ከእስር ቤት ስለወጣ ገንዘብ የለውም። ማህሌት ደግሞ ይህንን ነገር ታውቃለች። ጭራሹንም ይባስ ብላ ማህሌት ያደረገችው ነገር ይባስ ብላ መቶ ሺህ ብር ከነ ከሱ ማለት ነው ከመድብን ላይ ወስዳ መቶ ሺህ ብር ግን ክዳለች። ለዚህ ደግሞ ዋጋዋን እከፍላታለሁ ብሏል ማለት ነው። እንግዲህ ዋጋዋን ሊከፍላት ተዘጋጅቷል። ማህሌትም ምንድነው የሚያደርጋት ስንል እኔ አንቺን እገልሻለሁ ብሏታል እኔ አንቺን እገልሻለሁ አልፋታሽም ነው ያላት። በዚህ እንግዲህ በጣም ተንቀጥቅጣና ፈርታ እሷም ለዝና ስትነግረው ሰምተናል። ዝናም እንደ ቆይ ይሄን ሰው ማን ነው የልብ ልብ የሰጠው? እንዴት ነው በዚህ ልክ ሊበቀለን የመጣው? ምን ለማለት ፈልጎ ነው? እያለ እየደነፋ ይገኛል ማለት ነው ዝና ነገር ግን ዝና እኔ መትቻለው ረግጬ ዋለሁ ቀጥቅጬ ዋለሁ አይነት ነገር ብሎ ቢሄድም ነገር ግን ምንም አልሆነ። መድብል እንደውም ዝና በዛ ወድቆ ተገኝቷልኝ። በጣም የሚገርመው ነገር ግን አሁን ላይ ለማህሌት ምላስ ወደዛ ወደዚህ ስላረገች ማለት ነው ምላስ ወደዚያ ወደዚህ ስላሞጣሞጠች ብቻ እንደውም የተሻለ ስራ ተሰጥቶሻል አዲሱ አለቃሽ ጋርም ትተዋወቅ ያለች ሲላትም ተሰምቷል ማለት ነው ዝና እንግዲህ እሷም በጣም ነው ደስ ያላት በጣም በጣም እዚህ ጋር እንግዲህ ቅድስት ደግሞ ወረቀት አግኝታለች ያ ወረቀት ደግሞ ይሄማ የጋሸ ጽሑፍ ነው በእርግጠኝነት ይህን የጻፈው ጋሼ ነው ቆይ ምንድን ነው በላ በጣም ተደናግጣ እንግዲህ መድብል ጋር ደውላ ነበረ። መድብልም ከየከፋ እርምጃ ከመውሰዱ በፊት ማለትም ማህሌትን ወይም ደግሞ ዝናን ከመግደሉ በፊት ቀድሞ ቢያዳምጣትና ስልኩም ቢያነሳላት በጣም አሪፍ ነበር። ግን አንስቶ ሄሎ ካለ ምናምን ይሰማዋል። ለምን ከተባለ ዝና ጆሮ ቆቅ ስለሆነ ማለት ነው። ለዚህም እንግዲህ መድብል ማለት ላለማንሳት ወስኖ ስልኩን አላነሳውም። እዚህ ጋ እንግዲህ ቅድስትዬ ደግሞ ወይኔ ምን አለ ብታነሳው አንዴ። እንግዲህ ብሩክ ያለበትን ሁኔታ የሆነውን ነገር ሁሉ ጽፎ ነበረ። በእርግጥ ጠረጴዛው ከላይ ላይ አስቀምጠት ቢሆን አሪፍ ነበረ ወዲያው እንዲያዩት። ይህን ያክልም መከራ አይበሎም ነበር። በጣም ነው የተጨነቁት። አሁን ላይ እንግዲህ ቅድስትዬም በችግር ላይ ትገኛለች ማለት ነው። እንግዲህ አንዳንድ ጊዜ በጣም ይደብራልኝና ምሳሌም እንግዲህ የምትፈልግ ነገሪኝ ምንድን ነው መፈልጊው? ምንስራለች ብላት ነበር ቅድስትዬ። ምሳሌም እንግዲህ ቤት ውስጥ ያለ ነው የመሰላት ምክንያቱም አባቷ እሷ እንደጠፋ ጠፋ ከቤት እንደተሰወረ አታውቅም። እሷ የምታውቀው አባቷ ውጭ እንደሄደ ነው። ስለዚህ ውጭ ከሄደ ደግሞ ያው ገንዘብ ታጣለች፣ ቅድስት ትቸገራለች ብላ አታስብም። ንጅም አይደለችም። ስለዚህ እንግዲህ ስጋ ነው መፈልገው ብላ ተሞላ አቀባታለች ማለት ነው። እሷም እንግዲህ የስጋ መግዣ ገንዘብ የላትም ነበረ። በቃ እኔ ከገዛሁት ከራሴ እኔ ከገዛው ተቃሽጭ ቢሆን ልግዛላት እንጂ እንዲ ከፋት አላደርግም። እውነት ለመናገር ቅድስት የበጣም የዋለጅ ናት፣ እና እሷን ከሚከፋት እቃው ይሸጥና እሷ ደስ ይበላት በማለት ለምሳሌ ያ ስባ እንግዲህ እቃውን ልትሸጥ ደላላ ይዛመታ ነበር። ያ ደላላ ደግሞ ብሩ ሰባት መቶ ብርስ ከሰጣት በኋላ ስጋው ተገዝቶ እሱና በጣም ነው የሚያሰቁት። እሱና ዳጣ ልቅም አርገው በልተውታል ማለት ነው። እና በጣም ያስቃል። እዚህ ጋር እንግዲህ በጣም የሚገርመው መድብል ጀግና ነው። ጋይስ መድብል በጣም ጀግና ነው። በወንድሜ የመጣ ወንድሜን በቃ እንደዚህ ነው። ወንድ ማለት እንደዚህ ነው። ጀግና ማለት አይ ዝና በቃ መታወት ቀጠቀጥኩት ብሎ ማለት ነው። ከመታው በኋላ ዘረርኩት፣ መሬት ላይ ጣልኩት፣ እንዲህ አረግኩት ብሎ ሲወነን ጊዜ አቶ መድብል ጎተት አድርጎ ገብቶለታል ማለት ነው። እንግዲህ ዝና ተሸንፏል በነገራችን ላይ ምክንያቱም እሱ ምንድነው አሁን እያለ ያለው ለማህሌት በነገራችን ላይ ማህሌት ሰው አይደለችም እንዴት ሰው ለገንዘብ ብቻ ይኖራል እንዴት ሰው ገንዘብ ገንዘብ ገንዘብ ብቻ ሲል ይኖራል እዚህ ጋ ዝናም ነግሯታል ይኸውልሽ ገንዘብ ገንዘብ ብቻ እንኳን አትበይ እኔ ገንዘብ ያለው ሰውና ስራ የሚወድ ሰው ደስ ይለኛል እያለች ስታወራ ማለት ነው ገንዘብ ብቻ አትውደጅ ገንዘብ ብቻ ከወደድሽ በጣም ያስጠላል፣ ጥሩ አይደለም። ያሰው እንግዲህ ገንዘብ ብቻ መሰረት ሊሆን አይችልም ለሰው ልጅ ብሎ ሲመክራታው፣ ያድን እንዴ እኔም እኮ ገንዘብ ብቻ መስፈርቴ ስላልሆነ እኮ ነው እነዚ እነ መድብል አንተን እንዲጎዱ ያልፈቀድኩት ምናምን ስትል ተሰምታለች። በነገራችን ላይ እዚ ጋር የምታነበው ወረቀት ማለትም፣ ቅድስት የያዘችው ወረቀት ብሩክ ካስከበ ያለበትን ሁኔታ ያለውን ነገር በሙሉ ያደረገውን ማለትም እና ካሊሞሲሳካ እንግዲህ በእጽ ማለትም በሕገወጥ የሆነ ነገር ነው እንግዲህ ከነሱ ገንዘብ ተቀብሎ ምሳሌን ያሳከመው። ለዚህ ሁሉ ነገር የዳረገችው ደግሞ ማህሌት ነች ማለት ነው። በገዛ ቤቱ ቤትህን አትሸጥም፣ በገዛ ንብረቱ ንብረትህን አታዝበትም በማለት በጣም አስጨንቃ ማለት ነው። እውነት ለመናገር ምሳሌ ልጁ ናት አይደል እንዴ? ልጅህን እንኳን ማሳከም አትችልም ብላ ያገደችው ያገደች ናት። እንግዲህ ማህሌት ማለት እንግዲህ አንዲት ፍሬ ምሳሌ ኖራ ምሳሌን ለምን እንዴ ምሳሌ እኮ እናቷ ሀይሚ እኮ ናት። ሀይሚ እናቷ እና ብሩክ ናቸው ይህንን ቤት የሰሩት። ነገር ግን እሷ ትናንትና መጥታ ቤቱን እኔ ካልወሰድኩኝ የእኔ ካልሆነ ቤትን፣ መኪና ምንም መሸጥ አትችልም ልጅህንም ማሳከም አትችልም። እችን ልጅ እንድትሞት ያላደረገችው ነገር የለም። እብን ታግታ ያለ እንኳን ማለትም ዝናና ሞገስ በረዘግተውባት ን ቅድስት ጋ ያለች እንኳን ማለት ነው። ማህሌት አርፋ አልተቀመጠችም ምሳሌን ለማጥፋት ስለዚህ ነው ምሳሌን ውሃ አምጪልኝ፣ እንዲህ አርጊል በማለት ሰበብ ነይ እስኪ ወደ እኔ ቀረብበ፣ ያልናፈኩሽም እናትሽ አደለሁ እንደ እያለች አባብላ አንቃ ልደፋትን የነበረው ማለት ነው። ሲጣርጋ ልገላ ስትል ቅድስት ተለማምጣ ነው ቅድስት እንደም ያኔ ለመድብልባት ደውል ኑሮ፣ ምሳሌ ያኔ ሞታ ነበር ማለት ነው። ምክንያቱም ማህሌት እንቃርጋ አጥብቃ ነበረ ይዛት የነበረውና ማህሌት በተለይ ብሩክ ጋር በምን ቀን መድብል እኮ አለ እንደ በምን ቀን ነው ወንድም ያገባሽ? እንደ በምን ቀን አለ። በእርግጥ ፍቅር የሚጥለው አይታወቅም። አሁን ላይ መድብል እንግዲህ ጥቁር አዝሙድዬን ወዷታል ማለት ነው፣ አፍቅሯታል። ለዛም ነው ሞገስ ምን ሲለው ነበር፣ አይ መድብል ራስህን ጠብቅ፣ ብሩክን እንዴት ማግኘት እንዳለብን ሌላ ሀሳብ እንስብ፣ ሌላ ቅል እናውጣ፣ አሁን ራስህን ጭራሽ አጋፍጠ ከዚህ ጭራቅ ጋር አትስጥ ብሎታል። በእርግጥ ጭራቅ ነው ው ግን፣ ምን ብሏል እሱ ራሱ፣ ማህሌት ማለት ነው። ለማህሌት ምን አለ ዝና፣ እኔ ብቻዬን አይደለሁም፣ እኔ ከጀርባ ሰዎች ስላሉኝ መቼም ቢሆን አልሸነፍም። በነገራችን ላይ በሰው መመካት አግባብ አደለም፣ መመካቱ ፈጣሪ ነው እና እንግዲህ በሰው ተመክቷል ማለት ነው። እሱ ግን በጣም ነው የሚገርመውና የሚያሳዝነው እና ቅድስትዬ ግን የያዘችው ወረቀት ብሩክ የተናገረው ነገር በሙሉ እዚህ ጋር አለ ማለት ነው። የሆነውን ምን ሆኖ እንደሆነ ምን ተፈጥሮ እንደሆነ ሙሉ ለሙሉ እዚህ ጋር አለ ማለት ነው። እንግዲህ ብሩክ ምን ሆኖ ሊሆን ይችላል? እስኪ እናንተ ውድ ቤተሰቦቼ ብሩክ ምን ሆኖ ምን ውስጥ ሆኖ ሊሆን ይችላል የሚለው ነው። እናንተ ማሰብ አስተያየታችሁን አስቀምጡ። ግን ዝና በደንብ እንደሚያውቅ ግልጽ ነው። ምክንያቱም ዝና ብሩክ ያለበትን ቦታ በደንብ በስርዓቱ ባያውቅ ኑሮ ጭራሹንም ለምሳሌ ለማህሌት ማለት ነው ብሩክ አይመጣም ብሎ አይናገርም ነበር። በኮንፊደንስ እዚ ጋ እኮ ብሩክ አይመጣም ብሎ በኮንፊደንስ እየተናገረ ነው። ስለዚህ ብሩኬት እንዳለ ያቃሌ። ለዚህም ነው እንግዲህ ዝና የወንድሜ ወንድሜ የት እንዳለ የሚያውቀው የወንድሜ ተጠያቂ ዋናውና ዋናው እሱ ራሱ ነው፣ እሱ ነው መጠየቅ ያለበት እያለ አጥብቆ ዝናን ፍጥርቅ አድርጎ የሚይዘው በዚህም ምክንያት ነው። ምክንያቱም ዝና ስለ ብሩክ በደንብ ያውቃል። ለዚህም ዝና ያኔ ሲይዙ ሲይዘው ማለትም ዝናን ፍጥርቅ አድርጎ ሲይዘው ያኔ ማለት ነው፣ መድብል ዝና ምን ብሏል? የወንድም ገዳይ እኔ ነኝ አይደለም ወንድም የት እንዳለ የማውቀው እኔ ብቻ ና እኔ ብቻ ነኝ አርላንት የሚመስል ና ና ግደለኝ እያለ ነበረ ሽጉጡን እንዲተኩስበት ነገር ግን ካሊብ ሞሲሳ ማለት እንግዲህ ህገ ወጥ ስራዎችን ህገ ወጥ ንግዶችን የሚያዘዋውር ሰው ነው እና ካሊብ ሞሲሳ እና ራሱ ይሄው ዝና ናቸው እንግዲህ ብሩክን እየደበቁት ብሩክ እንዳለም የሚያውቁት ስለዚህ ብሩ ከአሁንም ይመጣል ብለን ተስፋ እናደርጋለን። አሁን ላይ ግን መድብል ሳይተኩስበት ዝናን ሳይገድለው የቅድስትን ስልክ ካነሳ መልካም ነገር ይመጣል ብለን እንጠብቃለን ማለት ነው። እናንተስ ምን ሊሆን ይችላል ብላችሁ ታስባላችሁ? ድ ቤተሰቦቼ፣ ሀሳብ አስተያየታችሁን አስቀምጦልኝ ኮሜንት ላይ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ኖቲፊኬሽንዋን እያበራችሁ ቤተሰብ ሁኑ። የኖቲፊኬሽኑን ምልክት ማብራታችሁን አትርሱ። ሰላማችሁ ብዝት ይበልልኝ በያላችሁበት ውዶችዬ።